ያው እንዳልኳችሁ ሰርፕራይዝ አድርጌው ነው። እስኪ ገምት። እስኪ አንተ ክፈተው እስኪ እንግዲህ ክፈተው። ይከፈት ይከፈት፣ በሉ እናንተ ቤተሰቦች ባላችሁበት። እኔም እንግዲህ ይከፈት ይከፈት እያልኩ ነው። እስኪ ክፈተውና ከዛ ምን እንደተሰማ አብረን የምናየው ይሆናል ማለት ነው። ያው ቤተሰቦች እንግዲህ እየከፈተው ነው። ምን እንደሚል ገምቱ። ጠብቁ ስጦታው ምን ሊሆን እንደሚችል ጠብቁ ማለት ነው ያው እየከፍቶ ነው። እናንተም እንግዲህ ለማየት ሰስፔንስ ሆናችሁ ጠብቁ። ምን ተሰማ? ቅድሚያ በጣም አመሰግናለሁ እንን ውድ የሆነ በጣም ቆንጆ መጽሐፍ የምፈልገውን መጽሐፍ ነው የሰጠችኝ ማለት ነው። እንዳያችሁት ነው ላሳያችሁ። አሳይልኝ መጽሐፍ ከመዝህ ነአምን ይላል እንዲህ እናምናለን ማለት ነው የኔታ ገብረ መድን እነዩ የጻፉት መጽሐፍ ነው እና በጣም ከልብ አመሰግናለሁ። ውድ ስጦታ ነው የተሰጠውት ማለት ነው። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እኛ ሁሉ እግዚአብሔር ይመስገን በጣም ደህና ነን። እናንተ እንዴት ከረማችሁ? ከኛ ሁሉ እግዚአብሔር ይመስገን። እንግዲህ ያው በድጋሚ ይመተናል ማለት ነው። በጣም ሰሞኑን ጠፍተናል። እንግዲህ ስለ ጠፋኔ ቅርታ እንግዲህ ያው ድጋሜ መጥተናል። ግን ሁሌ እንደማሳስባችሁ ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቪዲዮአችን እስከመጨረሻው እያያችሁ ኮሜንት መስጫ ሳጥን ላይ ኮሜንታችሁን አስቀምጡልን። የምናስተካክለውም ነገር ካለ በዛ መሰረት እናስተካክላለን። ወደ እናንተ ይዘን የምንመጣውም ነገር ካለ በእናንተ ባላችሁን መሰረት ይዘን እንመጣለን ማለት ነው። እንግዲህ ያው ዛሬ በድጋሜ መጥተናል። ሰሞኑን ጠፋልና እንግዲህ ይቅርታ አድርጎልን፣ ያው በስራ ምክንያት ዲያቆንም እዚህ የለም ደብረ ብርሃን እኔ ብቻዬን ነው ያለሁት። ዲያቆን ወዳጣዬ በስራ ምክንያት ስለሄደ የሁለት ከለት ስለማንገናኝ ለዛ ነው ጠፋ ያልነው ማለት ነው። እንግዲህ ግን ዛሬ ደግሞ እንዳጋጣሚ ወደ ደብረ ብርሃን ብቅ ብሎ ተገናኝተን እንደዚህ አብረን ብቅ ልንል አስበን ነው ብቅ ያልነው ማለት ነው። ግን እኔ መጀመሪያው እንግዲህ እንዳልኳቸው በስራ ምክንያት ሌላ ቦታ ነው ያለው። ዛሬ ሲመጣ ሰርፕራይዝ ላደርገው አሰብኩኝ። ግን ደግሞ ሰርፕራይዝ ማድረግ የምፈልገው እናንተን ቤተሰቦቼን ይዤ ስለሆነ ከዛ ቀጥታ እሱ ቤት እንደተቀመጠ አስቤዛ ላምጣለ አልኩኝና ከቤት ወጣሁ፣ ግን እኔ አስቤዛ ላመጣ አልነበረም። ልደቱንም መስከረም ስድስት ባጣዬ አክብሯል። እንግዲህ አዲስ አመትን አስመልክቶ ስጦታ አልሰጠሁትም ነበረ። ዛሬ በዛ መሰረት ስጦታ ሰርፕራይዝ ባረገው ሲመጣ አልኩኝና ስጦታ አስቤል ስለነበር፣ ያው ግን ከናንተ ጋር ሆኜ መስጠት ስለፈለኩ ነው ማለት ነው ቤተሰቦች እንግዲህ ዛሬ መስክ ላይ ሁሌ ቪዲዮ የምንሰራበት ቦታ ሄድ ብዬ እሱ ግን አስቤዛ ይዤ እንደምመጣ ነው ያስበው። እኔ ግን ሁሌ የምንሰራባት ቦታ ላይ ሄድ ብዬ በቃ ቶሎናማ የምንሰራበት ቦታ ላይ ፈልጋለሁ ቪዲዮ ናሽ ቶሎና ብዬ ደውዬለት፣ ምንድነው አስቤዛ ላምጣብለሽ ምና ምና ምን ነው ነው ያልኩት ማለት ነው። ይመጣል መንገድ ላይ እየመጣ ነው ብዬ ያስባለሁ። እንግዲህ ያው ስጦቴን እስኪ ስጦቱን እንየው ግን ምን ይመስላችኋል? ያው እንግዲህ ቤተሰቦች፣ ስጦታው ይሄን ይመስላል። ግን ክፈቹ እንዳትሉኝ መቼም ክፈቹ እንዳትሉኝ አልከፍተውም። ምክንያቱም እናንተንም ሰርፕራይዝ ማድረግ፣ ዲያቆንንም ሰርፕራይዝ ማድረግ ስለፈለኩ አልከፍተውም ማለት ነው። ስጦታውን እንግዲህ እስኪ ዲያቆን ይምጣና እንከፍተዋለን ማለት ነው። እየመጣ ነው፣ መንገድ ላይ ነው። እናንተ ግን እንዴት ከረማችሁ? ከኛ ሁሉ እግዚአብሔር ይመስገን፣ በእውነቱ ደህናነን። ያው እንግዲህ ዲያቆን እየመጣ ነው እንግዲህ ያው በርቀት እየታየኝ ነው። ደውዬለት ቶሎ አቻኩዬው ፍጠንና ና ምናምን ብየው ነው ማለት ነው እንግዲህ። ይሄ ደወልኩለት እሱ ለምንም እንደው አላወቀም። እንግዲህ ስጦት ይሄን ይመስላል። እናንተ ቀድሜ ላሳያችሁ እናንተ ምን ይሆን እያላችሁ እስኪ ገምቱ ሁላችሁም እየገመታችሁ ጠብቁ። እንግዲህ እየመጣ ነው አብረን እናየዋለን። መጣ ነው ከሩ እየመጣ ነው ማለት ነው። እስኪ እንግዲህ ምን ሊል ይችላል። ያው ስጦቶን እንደይብኝ ነው ደበቅላ አርግ ማለት ነው ምን ፊሊንግ እንደሚሰማው ስሜቱ ምን እንደሆነ እናያለን ማለት ነው። ምክንያቱም እኔ ከቤት ስወጣ አስቤዛ ላንጣ ብየው ነው ማለት ነው የወጣሁት። ግን እስኪ ምን እንደሚሰማው አብረን የምናየው ይሆናል ማለት ነው። ቤተሰቦች እንግዲህ መቷል። እንኳን ደህና መጣ አይደል? ያጋጥማል አንዳንድ ጊዜ። አይ እንግዲህ ቤተሰቦች፣ ዛሬ እሱ አስቤዛ ነው የጠበቀው አሁን። እኔ ግን የአስቤዛው መግዣ ላስቤዛ ብዬ ወጣሁት። ለዚህ አውየዋለሁ ሰርፕራይዝ ምን ሊሆን እንደሚችል እንግዲህ ያው እንዳልኳችሁ ሰርፕራይዝ አድርጌው ነው። እስኪ ገምት። እስኪ አንተ ክፈተው እስኪ እንግዲህ ክፈተው። ይከፈት ይከፈት፣ በሉ እናንተ ቤተሰቦች ባላችሁበት እኔም እንግዲህ ይከፈት ይከፈት እያልኩ ነው። እስኪ ክፈተውና ከዛ ምን እንደተሰማ አብረን የምናየው ያው ይሆናል ማለት ነው። ያው ቤተሰቦች እንግዲህ እየከፈተው ነው ምን እንደሚል እ ገምቱ ጠብቁ። ስጦታው ምን ሊሆን እንደሚችል ጠብቁ ማለት ነው። ያው እየከፈተው ነው። እናንተም እንግዲህ ለማየት ሰስፔንስ ሆናችሁ ጠብቁ። እንግዲህ ቤተሰቦች እስኪ ምን እንደተሰማው እስኪ እሱን የሱን ስሜት እንዴ ያ ከመዝን አምን የሚል መጽሐፍ ነው ማለት ነው የሰጠው። እስኪ እንግዲህ ምን እንደተሰማው እኔ ምን ተሰማ? ቅድሚያ በጣም አመሰግናለሁ። ፋሚሊ በቅድሚያ እንደምን ሰነበታችሁ፣ እንደምንቀረማችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ እንዳያችሁት ይህንን ውድ የሆነ በጣም ቆንጆ መጽሐፍ፣ የምፈልገውን መጽሐፍ ነው የሰጠችኝ ማለት ነው። እንዳያችሁት ነው ላሳያችሁ። አሳይልኝ መጽሐፍ ከመዝህ ናአምን ይላል፣ እንዲህ እናምናለን ማለት ነው። የኔታ ገብረ መድህን ነው የጻፉት መጽሐፍ ነው እና በጣም ከልብ አመሰግናለሁ። ውድ ስጦታ ነው የተሰጠውት ማለት ነው። አስቤዛው እዚህ ነበር፣ ግን ያው ግን ከቤት አስቤዛ መግጃለኝ እኔ ለውድ ስጦታ አውየዋለሁ ማለት ነው። ያው አስቤዛው የሚቀር እንዳይመስል አይቀርም ማለት እንገዛዋለን እንገዛውለን፣ አስቤዛውንም ግን ቅድሚያ ያው እንዳያችሁት ደስ ይላል። በጣም የእውነት ደግሞ ሆነስ እንግዲህ ማንበብ ይወዳል። እኔም አኔም ይሄን መጽሐፍ ከብዙ ስጦታዎች መርጬ መጽሐፍ ያደረኩት በጣም ማንበብ ይወዳል የእውነት ነው የምላችሁ እና ደግሞ እንዳልኳችሁ በስራ ምክንያት እሱ ሌላ ቦታ ነው ያለው፣ እኔ ሌላ ቦታ ነኝ። ከኔ ጋር እሱ ሁሌ ከኔ ጋር አብሮ ማውራት ምናምን የለምና እንዳይደብረው ብዬ ሲደብረው እቺ መጽሐፍ በደንብ አንብቦ ለኛ ለኔም ለናንተም ደግሞ ከመጽሐፉ ምን እንደተረዳ መልሶ ይዞ እንዲመጣ የቤት ስራ በሉት በቃ ይሰጣሁት ማለት ነው እና እንግዲህ እስኪ ምን እንደተሰማ እሱም ከዚህ መጽሐፍ ምን ማትረፍ እንደሚፈልግ ለኔም ለእናንተም እንግዲህ ምን አይነት ትርፋማነት እንደሚያመጣልን እስኪ እሱ ይንገረን፣ እስኪ ሰላም ይበለን። በደንብ እውነት ስለመናገር በጣም ነው የማመሰግነው። ክብርት ባለቤቴ ሆይ ከልብ አመሰግናለሁ። ይሄንን ውድ የሆነ መጽሐፍ ስለሰጠሽኝ በጣም አመሰግናለሁ። ሰሞኑን አብረን አልነበርንም እና። ያው ለየብቻ ሲኮን ደግሞ ትንሽ እንዳይደብርህ መጽሐፍ አንብብ ምናምን እያለች ትመክረኝ ነበርና ለዛ የሚሆን ይመስለኛል ይህንን መጽሀፍ እንግዲህ የካርዷን አጠራቅማ መሆን አለበት ማለት የዛሬው አስፔዛ ወጪ አይደለም ይሄ መጀመር ያስባለውና ከዚህ ከቅርብ ከሱቅ አስፔዛ ላምጣ ብላይ ነበር የወጣችውና ከዛ በኋላ ደወለችና ዛ ካሁን በፊት ቀርጸንበት የምናውቀው ቦታ እዛ ኳስ ሜዳው አካባቢ ቶሎ ና አለችኝ፣ ማለት ነው። ምን ሆነሽ ነው ሰላም አይደለሽም ስል፣ ፈልጌ ነው ደህና ነኝ እና አፈልግሃለሁ አለችኝ፣ ማለት ነው። እና እውነት ለመናገር በጣም ውድ ስጦታ ነው። እኔ በነገራችን ላይ ከስጦታዎች ሁሉ መጽሐፍ የሚሰጠኝ ሰው እጅግ በጣም አብልጭ የምወደው ሰው እሱ ሰው ነው። መጽሐፍ በጣም ነው የምወደው፣ ምክንያቱም መጽሐፍ በውስጣቸው ብዙ ነገር ስላላቸው ማለት ነው። እና ይሄ ደግሞ በጣም ግዙፍና ትልቅ የሆነ መጽሐፍ ነው እንደ መድሎተ ጽድቅ እንደ ኮኮ ሃይማኖት አይነት ትላልቅ መጽሐፍቶች አሉና ከነዛ ላይ ይቻለው ዋጋው ራሱ ቤተሰቦቻችን በየሰቦቻችን 1250 ብር ነው የሚለው ማለት ነውና እንግዲህ ባንክ ዘርፋ ካልሆነ እና ተማሪ ስለሆንኩ ባንክ ዘርፋ አለ። እኔ ግን ያው ለካርድም ለምን ለተማሪ ይላካለ ያንን ያንን በማሰባሰብ ስጦታ ገዘ ማለት ነው። እናንተም እንግዲህ ያው ሰው ስጦታ የሚሰጠው ስላለው አይደለም። በነገራችን ላይ ያው ባለው ነገር ሰው ለአንድ ሰው መስጠት ካሰበ ከይትም ብሎ አጠራቅሞም ይሁን ምንም ለሱ የሚያስፈልገውን ጥቅም ከወደ ኋላ ብሎ የኔ ለሚለው ሰው ቅድሚያ ይሰጣል እና ያው በዛ መሰረት ነው የገዛሁት። እንግዲህ ያው በእርግጥ ብሩ ትልቅ ሆኖ ሳይሆን ተማሪ ስለሆነሽ ብሎ ነውና ባንክ ሰርቃ ያለው እንጂ፣ ብሩ ትልቅ ሆኖ አይደለም እንጂ አውቄ ነው። ፋሚሊ እና እውነት ለመናገር እናንተንም ውድ ቤተሰቦችን በጣም አመሰግናለሁ፣ እርሷንም ክብርት ባለቤቴን። በነገራችን ላይ አሁን የመልስ ምቱ ምን ሊሆን ይችላል? በጣም ከባድ ነው ለኔ ማለት እንደዚህ አይነት በእሱ አቅም ይሄን መጻፍ ለኔ መስጠት ለኔ ትልቅ አሳይመንት መስጠት ነውና የመልስ ምቱ ምን ሊሆን እንደሚችል እንግዲህ አብረን ወደፊት እንድታግዙኛ ደራ ምን ሊሆን እንደሚችል ማለት ነው። እጅግ በጣም ከልብ አመሰግናለሁ እውነት እንግዲህ የዚህን መጽሐፍ ከመዝ ነአምን እንዲህ እናምናለን እንታመናለን። የሃይማኖት ጸሎት ላይ ያለ ጸሎታችንም ነው የዘውትር ጸሎታችንም ነው። በዚህ መጽሐፍ መልክ የኢንታ ገብረመድን አውጥተውታልና፣ በጣም ነው የምናመሰግነው፣ መሰግኑ ይሄንን መጽሐፍ አዘጋጅተው ላቀረቡልን መምህራችን በቅድሚያ ለእሳቸው በመቀጠል ደግሞ ከሳቸው ተቀብላ ለኔ ውድ ስጦታ አድርጋ የሰጠችኝን ክብርት ባለቤቴን ውድ ባለቤቴን ወይዘሮ ሳምሪን በጣም ከልብ አመሰግናለሁ። እሺ፣ ክበሬልኝ አመሰግናለሁ። ቤተሰቦች በመቀጠል እናንተንም ከልብ እናመሰግናለን ከጎናችን ሆናችሁ ስለምታበረታቱን ስለምትደግፉን ከልብ እናመሰግናለን። ያው እንግዲህ በነገራችን እንደዚህ አይነት እንትን ስጦታ መሰጣጠት በጣም መልካምና በጎ ነገር ነው፣ በቅዱስ መጽሐፍም ያለ ነገር ነው። ይሄንን ስላደረግሽው ከልብ አመሰግናለሁ እና እንግዲህ ወደፊት ደግሞ ክሳለሁ ባይሆን ክሳለሁኝ። ከልብ አመሰግናለሁ። ቤተሰቦቻችን እንግዲህ ሚዲያችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከጎናችን ሆናችሁ እንደምታበረታቱን ተስፋ እናደርጋለን። ባለሙሉ ተስፋዎች ነን። ወደፊት እንግዲህ እኛም ከእግዚአብሔር ጋር ብዙ ነገሮችን ይዘላችሁ ለማምጣት አስበናል። ለጊዜው በስራ ምክንያት የኔና የሳምሪ ግንኙነት መገታቱ አይቀርም ለተወሰነ ጊዜ በስራ ምክንያት እኔም ሞዳጣ ሄጃለሁ። ሳምሪም እዚሁ ደብረ ብርሃን ተማሪ ስለሆነች ኮሌጅ እየተማረች ነው ማለት ነውና ከዛና ከዚህ ሆነ ነው ወደናንተ እንደዚህ አልፎ አልፎ ስንገናኝ ምን ስንል ነው ብቅ የምንለው። በተገናኘን ሰዓት እንደዚህ ወደናንተ መድረሳችንን አናቆምም አናቆም እኔም በዛው ባለሁበት ቦታ እንደዚሁ ከናንተ ከቤተሰቦቻችን የሚነሱ ጥያቄዎች ሲኖሩ አንዳንድ አንድ ነገሮችን እንደዚሁ እየሰራው ለማቅረብ ሞክራለሁ ማለት ነው ወደፊት ነገሮች ሲስተካከሉ አብረን ስንሆን ደግሞ በደንብ የበለጠ። ወደ እናንተ ለመድረስ እንሞክራለን እያሰብንም ነው። ቤተሰቦቻችን አበረታቱን። ያው ጥሩ እየሄደ ነው ዩቲዩባችን። እውነት ለመናገር በጣም ከልብ ነው የምናመሰግነው በጣም በስስት የምታዩን ቤተሰቦቻችን እንዳላችሁ እየተመለከትን ነውእና እውነት ለመናገር ቃላት የለንም ስለ እናንተ። እግዚአብሔር ያክብርልን ለሰው መልካም የምትመኙ ለኔና ለሳምሪ በጎን መልካሙን ነገር ሁሉ የምትመኙልን ቤተሰቦቻችን ሁሉ እግዚአብሔር አምላካችን ከማያልቀው በረከቱ ይስጥልን ነው የምንለው ከልብ የመነጭ ምስጋናችን እናቀርባለን ዩቲዩባችን የእይታ ሰአቱ ሊሞላ አንድ ሺ ገደማ ቀርቶታል ይለናል የዩቲዩብ ስቱዲዮ ዳሽቦርዳችን ማለት ነውና ስለዚህ ከጎናችን ሆናችሁ ይህንን የእይታ ሰአት እንዲሞላ የምንለቃቸውን ቪዲዮዎች እስከ መጨረሻው በማየት ማየት ስትጀምሩ ደግሞ ቪዲዮውን መጀመሪያ ላይክ አድርጋችሁ ሰዎች በማየት ለብዙዎች እንዲደርስ ሰብስክራይብ ያላደረጋችሁ ቤተሰቦቻችንም ሰብስክራይብ በማድረግ ከጎናችን ሆናችሁ እንድታበረታቱሁን በእግዚአብሔር ስም እናሳስባለን። ሳምሪዬ በጣም ከልብ ነው የማመሰግነው። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ሻመት ኑሪልኝ፣ እወድሻለሁ። ይህን ይመስላል። አመሰግናለሁ ቤተሰቦች። እሺ ቤተሰቦች፣ እንግዲህ ያው እኔም በጣም አመሰግናለሁ ውድ ባለቤቴ፣ ሻመት ኑርልኝ። እንግዲህ ቤተሰቦች ያው በቃ እኔ ምንም እምላችሁ ሌላ ነገር የለኝም ከምስጋና ውጪ ማለት ነው። በሆነ ስለምታበረታቱን በጣም በጣም በጣም ከምንም በላይ አድርጌ አመሰግናለሁ። በጣም እናመሰግናለን። እንግዲህ አሁንም ድጋፋችሁ፣ እርዳታችሁ አይለየን ነ ምለው ከዚህ ውጪ ምንም እምላችሁ የለኝም። ላይክ፣ ሰብስክራይብ ና ሼር አትርሱ። ኮሜንታችሁንም በደንብ አስቀምጡልን። በኮሜንታችን መሰረት እንንቀሳቀሳለን ማለት ነው። እንግዲህ ለዛሬው ያለን ቆይታ ይሄን ይመስላል። ቀጣይ እስከምንገናኝ ቸር ሰንብቱልን።